በእውነተኛ ኤጀንሲ ወደ ውጭ ሀገር ለስራ እንዴት ነው የምንሄደው፣ እና ኤጀንሲው የሚያስከፍለው ክፍያ ምንድን ነው? ያለምንም ክፍያ እንዴት ነው ኤጀንሲ ጋር ሄደን ወደ ውጭ ሀገር ለስራ ተሰማርተን ሰርተን ህይወታችንን የምንቀይረው፣ ወደ ሀገራችን ብር የምንልከው፣ እንዲሁም ከሀገር የምንወጣው ኤጀንሲ ሄደን ያለምንም ክፍያ እንዴት ነው እየተባልኩ ብዙ ጥያቄ ተጠይቄ፣ ያለው ለእሱ ጥያቄ መልስ የምንሰጥ ይሆናል ማለት ነው። ሰላም ሰላም! ውድ የፒኬ ቲዩብ ተከታታዮቻችን እንደምን ቆይታችኋል? ይሄ የፒኬ ቲዩብ በዚህ ገጻችን ላይ የምንገልጸው ወደ ውጭ ሀገር እንዴት እንደሚወጣ አብዛኛው ለነጋዴዎች ነው። እንዴት ወደ ቻይና ወደ ዱባይ ወደ ህንድ ለንግድ እንዴት ሄደን ስራችንን አቀላጥፈን እዛ ያለ ማረፊያ ቦታ ምን ማድረግ እንዳለብን፣ ቪዛ እንዴት እንደምናገኝ የምንወያይበት ገጻችን ነው። ዛሬ ደግሞ እንዴት ነው በኤጀንሲ ወደ ውጭ ሀገር ለስራ የምንሄደው የሚል አብዛኛው ሴት እህቶቻችን በብዛት በፌስቡክ ላይና ቲክቶክ ላይ በጣም በአጫጭር ኮሜንት እየጠየቃችሁን ስለሆነ ለሱ መልስ ሙሉ መልስ ይዘንላችሁ መተናል ማለት ነው። ከሚያስፈልገው ነገር እስከምትሄዱበት ቀን ድረስ ያለውን የምንወያይ ይሆናል ማለት ነው። ውድ የፒኬቲዩ ተከታታዮቻችን ይሄንን ገጽ ኮሜንት ስታደርጉ፣ እንዲሁም ላይክ አድርጋችሁ የራሳችሁን ጥያቄ ኮሜንት ስታደርጉ ፎሎ ወይም ደግሞ ዩቱብ ላይ ከሆነ የመጣላችሁ ሰብስክራይብ ካላደረጋችሁ መልሼ ኮሜንቱን በምመልስላችሁ ሰዓት ወይም ደግሞ ለእያንዳንዳችሁ ሳልመልስ ቀርቼ ትክክለኛ ጥያቄ የሆነውን መልሼ ቪዲዮ ስሰራ ያ ቪዲዮ ወደ እናንተ ጋር አይደርስም። ስለዚህ ሰብስክራይብ ብታደርጉ፣ እንዲሁም ኮሜንት ብጠይቁ ወይ ኮሜንቱን እመልሳለሁ ወይ ደግሞ በዛ ኮሜንት ሌላ ሰው እንዲማር የምፈልግ ከሆነ ያን ኮሜንት ወይም ያንን ጥያቄ ጥያቄውን እኔ የምመልስላችሁ ከሆነ እኔ ማልችል ከሆነ ደግሞ ከሌላ ቦታ ያለውን መረጃ አምጥቼ የምለቅላችሁ ቪዲዮ የሚሰራላችሁ ይሆናል ማለት ነው። ስለዚህ እናንተም እኔም ስለምንጠቀም ሰብስክራይብ አድርጉ። ላይካችሁ ደግሞ ያበረታታናል፣ ያው ምንም ጥቅም ባይኖረውም እኔ ግን ላይክ በተደረገልኝ ቁጥር ስለወደዳችሁት ሌላ ቪዲዮ እንድሰራ ያበረታታኛል ማለት ነው። ሌላ ጥያቄ ካላችሁ በኮሜንት ላይ ጠይቁ። ምንም አይነት ጥያቄ የምመልስላችሁ ይሆናል ማለት ነው። በመጀመሪያ እንዴት ነው ወደ ኤጀንሲ መሄድ የምንችለው? ከዛ ደግሞ ከኤጀንሲ ከመሄዳችን በፊት ምን ምን ዶክሜንት ያስፈልገናል? ኤጀንሲ ሄደንስ ብር ሳንከፍል እንዴት ነው ወደ ውጭ ሀገር መሄድ የምንችለው የሚሉ ጥያቄዎች አሉ። ከመጀመሪያው ስንጀምር ይሄ የአሁኑ ሙሉ በሙሉ አሁን ላይ ያለው አብዛኛው ለሴቶች ነው። ለወንዶችም አለ፣ ነገር ግን ይሄኛው አብዛኛው ለሴቶች ነው እና በብዛት አሁን ላይ ወደ ዱባይ፣ ባህሬን፣ ሳውዲ፣ ጆርዳን ብዙ ሴት እህቶቻችን መሄድ ይፈልጋሉ እና እንዴት እንደሚሄዱ ሳያውቁ ቀርተው ወይም ደግሞ በደላላ በተለያዩ ደላሎች በመታለል 40 ሺህ 50 ሺህ 80 ሺህ እስከ መቶ ሀያ ሺህ የከፈሉ ሴት እህቶቻችን ኮሜንትም አድርገውልኛል። ከዚህ በፊትም ሰምቻለው በተለያዩ ኤጀንሲዎችም ሲነገር ሰምቻለውኝ። እና ደግሞ እዛ ሀገር ከሄዱ በኋላ ቤት አልመች ሲላቸው፣ አይቀየርላቸውም። ደላላው አንድ ቤት ነው አሳምኖ የወሰደው። እዛ ከአደረሰ በኋላ የሆነ ችግር ቢደርስባቸው፣ ብር ባይከፈላቸው፣ ነጻነታቸው ቢገፈፍ ምንም አይነት የኤጀንሲ ኬስ ስለሌላቸው፣ በደላላ ስለሆነ የሄዱት ኮንፊደንስ ተሰምቷቸው ብሬን ክፈሉኝ ስራ በቃ ወደ ሀገር መመለስ ፈልጋለሁ አሞኛል ሕክምና ፈልጋለሁ ብለው ሳይግባቡ ቢቀሩ ምንም ያለ ምንም እንትን ደላለው ብሩን ከበላ በኋላ ከላካችሁ በኋላ አያገባውም ማለት ነው። ነገር ግን በኤጀንሲ እንዴት መሄድ አለባችሁ ከሄዳችሁ በኋላ ምን ጥቅም ታገኛላችሁ የሚለውን የምነግራችሁ ይሆናል። መጀመሪያ አሁን ላይ ያሉት ወደ ዱባይ፣ ባህሬን፣ ሳውዲ እና ጆርዳን ናቸው። ዱባይ ላይ አሁን ላይ ሄዶ ለመጡ 1200 ድራም ነው የሚከፍሉት አዲስ ለሚሄዱ 1 ሺ ድርሃም ነው። በኛ በአሁኑ በ42 ብር ገደማ ገብቷል። አዲስ ለሚሄዱ ወደ 42 ሺ ብር ክፍያ ማለት ነው። ይህ ማለት በጽዳት ምግብ በመስራት ህፃናትን ቴኬር በማድረግ ማለት ነው። ባህሬን ላይ መቶ እና 120 ዲናር ነው የሚከፍሉት በሀገራቸው ሳውዲ ለአዲሶች አንድ ሺህ ሲሆን ለነባሮች ደግሞ አንድ ሺህ ሁለት መቶ ሪያል ነው የሚከፍሉት ጆርዳን 300ና 200 250 ዶላር ነው እየከፈሉ ያሉት አሁናዊ ክፍያቸው ማለት ነው ለመሄድ ምን ያስፈልጋል ለሚለው መጀመሪያ ከኢትዮጵያ ውጭ የሆነ ሀገር ለመሄድ ኢንተርናሽናል በረራ ለማድረግ በመጀመሪያ ፓስፖርት ያስፈልጋል ፓስፖርት የትም ሀገር ለመንቀሳቀስ ግዴታ የሆነ ነገር ነው። ፓስፖርት አውታችሁ ወይም ደግሞ ያላችሁ አድሳችሁ ፓስፖርት ያስፈልጋችኋል ማለት ነው። ከዛ ለስራ ወደ ውጭ ሀገር ለመሄድ የኢትዮጵያ መንግስት፣ ከስራ ክህሎት ሚኒስቴር ያወጣው ግዴታ የሚሉ ሶስት ነገሮች አሉ። አንደኛ አሻራ መስጠት አለባችሁ። ሁለተኛ ሲኦሲ ወረቀት መያዝ አለባችሁ። ወደ ውጭ ሀገር ስትሄዱ ብቁ መሆን አለባችሁ። እዛ ሀገር ሄዳችሁ ብቁ ካልሆናችሁ ብዙ መከራዎች አሉ። ከቤት መባረር አለ፣ ወደ ኤጀንሲ መመለስ አለ። አንፈልግም ወደ ሀገራችሁ ተመለሱ ብሎ ብዙ እንግልት ሊደርስባችሁ ይችላል። ይሄ ሁላ እንዳይደርስባችሁ መጀመሪያ ስትሄዱ የምትሰሩትን ነገር ብታውቁት፣ ሲኦሲ ተምራችሁ ተፈትናችሁ የሲኦሲ ሰርተፊኬት ይዛችሁ ቢሆን ተመራጭ ነው፣ ግዴታም ነው። አሁን ላይ ደግሞ አሻራ ደግሞ ማለት ሲኦሲ ልትፈተኑ ስትሉ በዛ በአቅራቢያችሁ ያለ አሻራ መስጫ ቦታ ይነግሯችኋል። በብዛት ወረዳዎች ላይ ቀበሌዎች ላይ በገጠር ደግሞ የገጠር የገበሬ ማህበር እንዲቀጠና ቀበሌ ነክ ነገሮች ላይ አለ አሻራ ይቀበላሉ። ወደ ውጭ ሀገር ለመሄድ ፈልጌ ነው ስትሉ አብዛኞቹ ቦታ አድራሻ የሚነግሯችሁ ይሆናል። ወረዳና ቀበሌዎች ላይ አብዛኛው ይገኛል። ሲኦሲ በተለያዩ ቦታዎች ላይ ይሰጣል። በየክልሉ በየወረዳው በየቀበሌው አሉ፣ ሲኦሲ የሚያስተምሩ ማለት ነው። እና ሲኦሲያችሁን ትማራላችሁ ካልተሳሳትኩ ከ15 ቀን እስከ 21 ቀን ነው የምትማሩት፣ እና በሶስት ቀን ከአራት ቀን ክላስ ከጨረሳችሁ በኋላ ፈተና ትገባላችሁ። ከዛ ከ15 ቀን በኋላ ሰርተፍኬት ይመጣላችኋል። እና ጠቅላላ አንድ ወር ከ15 ቀን ከአንድ ወር እስከ አንድ ወር ከ15 ቀን ይፈይባችኋል፣ ሲኦሲ ማለት ነው። አሻራ ደግሞ 150 ብር እስከ 200 ብር ነው የምከፍሉት። በወረዳ ወይ በቀበሌ አሻራ የምትሰጡ ይሆናል ማለት ነው። ከዛ በመቀጠል የሚያስፈልጋችሁ አንድ ነጭ ባግራውንድ ጉርድ ፎቶ እና አንድ እጃችሁም እግራችሁም የሚታይበት በፊት ለፊት አስሩም ጣታችሁ የሚታይበት ምንም አይነት የጥፍር ቀለም ጌጣጌጥ ማድረግ አይቻልም። ያን ያንን ሳታደርጉ ሙሉ ፎቶ ጉርድ ፎቶና አንድ ሙሉ ፎቶ ነጭ ባግራውንድ የሆነ ያስፈልጋል ማለት ነው። ከዛ በመቀጠል አንዳንድ ቦታዎች ላይ አንዳንድ ኤጀንሲዎች ቪዲዮ ስሩ ይሏቸዋል። አንዳንዶቹ ደግሞ አይሉም። ቪዲዮም ደግሞ ያው ስለ እናንተ ማንነት ስሜ እከሌ ይባላል እድሜ እንደዚህ ነው፣ ሃይማኖቴ እንደዚህ ነው፣ መጥቼ ይሄን ይሄን መስራት እችላለሁ። ብመጣ ምግብ መስራት እችላለሁ፣ ልብስ ማጠብ እችላለሁ፣ ልብስ መተኮስ እችላለሁ። ይህንን ሄዳችሁ የመጣችሁ በአረበኛ ብትሰሩ፣ ያልሄዳችሁ ደግሞ በእንግሊዘኛ ብትሰሩ ተመራጭ ይሆናል ማለት ነው። እና የሚያስፈልጉት እነኚህ ብቻ ናቸው፦ ፓስፖርት፣ ሲኦሲ፣ አሻራ፣ ፎቶግራፍ ነጭ ባግራውንድ የሆነ እና ቪዲዮዋን የምትሰሩት ማለት ነው። ከዛ በስተቀር ከእናንተ የሚወጣ አንዳች ነገር የለም ማለት ነው። ከዛ በመቀጠል ወደ ኤጀንሲ ትሄዳላችሁ ማለት ነው። ኤጀንሲ ምንም አይነት ክፍያ ማያስከፍሉ ኤጀንሲዎችን ለማግኘት ጎግል ላይ ወይም ክሮም ላይ ሄዳችሁ የስራ ክህሎት ሚኒስቴር ብላችሁ ሰርች ብታደርጉ የኤጀንሲዎች ያወጣቸው የኢትዮጵያ መንግስት የኢትዮጵያ የስራና ክህሎት ሚኒስቴር ያወጣው ስልክ ቁጥሮች አሉ፣ ትክክለኛ ኤጀንሲዎች ማለት ነው። እኔም እዚህ ላይ የሚመች ከሆነ ስልክ ቁጥራቸውን የማስቀምጥላችሁ ይሆናል እና እዛ ላይ ሰርች ስታረጉ ቁጥራቸው ይወጣል። ያንን ቁጥር በመደወል ኤጀንሲዎቹ ጋር በመሄድ እኔ ያልኳችሁን ፓስፖርት፣ ሲኦሲ፣ አሻራ፣ ፎቶ እና ቪዲዮችሁን ይዛችሁ በመሄድ ቀጥታ ፕሮሰሳችሁን መጀመር ትችላላችሁ ማለት ነው። ይህም ፕሮሰስ ከጀመራችሁ በኋላ ሌላ ወጪ አለብን ወይ? የቪዛ የትኬት አሻራ ምንድ ነው የሚያስፈልገው ካላችሁ፣ ከዚህ በኋላ ምንም አይነት ወጪ የለባችሁም። ያለባችሁ አሻራ ትሰጣላችሁ፣ ኤምባሲ ስትሄዱ። አሁን ወደ ሳውዲ የምትሄዱ ከሆነ አሻራ ለኤምባሲም ትሰጣላችሁ። ያ መጀመሪያ የሰጣችሁት ሌላ ነው፣ ሲኦሲ ለመማር እና ደግሞ አሻራ የስራ ክህሎት ሚኒስቴር የሚሰጡት ነው። ይሄኛው ደግሞ አሻራ ለቪዛ ማመልከቻ ለኤምባሲው የሚሰጥ አሻራ ነው ማለት ነው። ከዛ ቪዛችሁ ከመጣ በኋላ ትኬታችሁና ቪዛችሁን እዛ ሀገር የመረጣችሁ ፎቶችሁን አይቶ ቪዲዮችሁን አይቶ የመረጣችሁ ሰው ኤጀንሲ እንደተመረጣችሁ ሲያ ቪዛና ትኬቱን ወደ እናንተ ይልካል ማለት ነው። ያኔ ቪዛና ትኬቱ ሲመጣ እናንተ እዚህ ሜዲካል አለባችሁ፣ የሜዲካል ወጪ አለ። ሜዲካል ትመረመሩና የሜዲካል ሰርተፊኬታችሁን ለኤጀንሲው የምትሰጡ ይሆናል። ከዛ በስተቀር ግን ምንም የምትከፍሉት ነገር የለም። ቀናችሁ ይደርሳል፣ ኤጀንሲው ይነግራችኋል። ከዚህ ሀገር ትኬትና ቪዛችሁን ይዛችሁ ወደ ተጠራችሁበት ቦታ የምትሄዱ ይሆናል ማለት ነው። ይህ አሁን ላይ ያለው ለሴቶች ነው። በብዛት ስራው ያለው በፀጉር ሙያ ላይ፣ በጤና ወይም ደግሞ ነርሲንግ በተማሩ ላይ፣ ጽዳት በሚሰሩ ላይ እና ሴት ሹፌሮች እዚህ ሀገር ላይ መንጃ ፍቃድ ያላቸው በደንብ መንዳት የሚችሉ ሹፌሮች ላይ ያተኩራል ማለት ነው። አሁን ላይ በሴት ነው፣ በወንድም መጀመሩ አይቀርም ይጀመራል። ነገር ግን ይሄ የወጣው ለሴቶች ስለሆነ እንደዚህ አድርጋችሁ መሄድ ለምፈልጉ የሚያስፈልጋችሁ ነገር ይሄ ነው እና ክፍያውንም ቅድም እንዳልኳችሁ ነው። በብዛት የማዳም ቅመሞች ወደ ዱባይ፣ ሳውዲ ያላችሁ ሴቶች ብዙ ቪዲዮ ላይ እንደዚህ ብር ተበልቻለሁ እንዲደላላ በልቶኛል እንደዚህ አድርጎኛል እያላችሁ ስለሆነ ነው ይህን ቪዲዮ የሰራሁት። ከጠቀማችሁ ሰብስክራይብ፣ ላይክ፣ ኮሜንት አድርጉ ጥያቄ ካላችሁ ምንም አይነት ኮሜንት ላይ የተጠየቀ ጥያቄ መልስ ይመለሳል። የተሻለ ነገር ደግሞ መስራት ካለብኝ ያንን ኮሜንት በቪዲዮ መልስ የምሰጣችሁ ይሆናል ማለት ነው። ውድ የፒኬቲዩብ ተከታታዮቻችን ስላዳመጣችሁ አመሰግናለሁ። ላይክ አድርጉ፣ ሰብስክራይብ አድርጉ። ሌላ ቪዲዮ ሲመጣ ስለሚጠቅማችሁ እንደዚህ ጠቃሚ ጠቃሚ ቪዲዮዎችን ስለምሰራላችሁ ሰብስክራይብ ብታደርጉ ትጠቀማላችሁ እንጂ ምንም አትጎዱም። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ኮሜንት አድርጉ። ፒኬትዩብ ይመቻችሁ።